ፍተሻ ወደ ምርመራ ሲገቡ የከፈሉት ዋጋ ማለት ነው። በጾም ጸሎት ተወሰደው በሱባኤ ተወሰደው እግዚአብሔርን ፊት ለፊት የማነጋገር ያህል ንጹሐን አባቶቻችን እንደ ንጹህ ዝም ብለ ንጹህ ተገበረ የተበጠሩ በረከታቸው ይደረጋ የሃይማኖት ጉዳይ የሚያን አባቶቻችን ማን ይሄን ነበር። ዛሬ በእውነት እነዚህ አባቶች እግዚአብሔር ባይሰጠን እኮ መሰረት የለንም። ፈራስ ነበርኩ ፈራስ። ለዚህ ነው መሰረት የሌለው ስለሆነ ዛሬ ብዙ ድርጅቶች የእምነት ድርጅቶች የተፈጠሩት ማለት ቱ ስንት ሺዎች ማለት አንዱ ካንዱ እየተፈለፈለ አንዱ ካንዱ እየተወለደ ሌላ የራሱን እየመሰረተ የመሰረሰታ ማለት መሰረት ወሳኝ ነው እና ሐዋርያ ቅዱስ ጳውሎስ እኛ በእንሆና ከሰበክነው ወንጌል ምክንያቱም መጥተው እሱ ሰብኮ ንጹ ወንጌል ነግሯቸው ከሄደ በኋላ አይሁድ አንዳንዶቹ ሾልከው ይገቡና፣ ቅዱስ ጳውሎስ ምንድነው ያስተማራቸው? እንግዲህ የክርስቶስ ወንጌል ነው። አዎ ጥሩ ነው፣ ግን እኮ አንድ ይቀራቸዋል። ከሙሴን መገረዝን መደመር አለባቸው። አያችሁ፣ መደመር ስለዚህ፣ ወንጌል ሲተመር ግርዛት ማለት ነው። ትገረዙ ባትገረዙ አይጠቅማችሁ ማለት ነው። ለዛ ሰው በቡድን የነበረ ነው አይደል እንዴ? እሷ ምልክት ያ ምልክት ዛሬ በጥቅል ተቀይሯል አይደል? ስለዚህ ያንን መቀየጥ ማለት ነው። ይሄ ደግሞ ክርስቶስ የከፈለውን ዋጋ ማሳነስ ማሳነስ ማስረሳት ያንን እውነተኛ ትምህርት ኦሪጂናሊነቱን እንዲለቅ ማድረግ። ይህ ደግሞ በጣም ከባድ ነው። ሴጣን ከሚጠ እንዳልኳችሁ፣ የተመረዘ ንግር ማለት እስከሞት እኮ በቃ የተመረዘ ትምህርት ይገላቸዋል። ብዙ ጊዜ ያታትፋል። የተመረዘ ምግብ አይደለም ቶሎ ህክምና ካላደረግን እስከ ሞት ሊያደርስ ይችላል። እንደዛ ነው። ወንጌል ምግብ ነው። ወንጌል ሲመረዝ ግን ከተመረዘ ግን አደገኛ ነው። ህይወታችን ለሞት ይበቃል። ስለዚህ አርዮስን ነው ትልቁን ማዕድን የመረዘ ትውልድን ሊያጠፋ ማለት። ከዚህ አባቶቻችን ሀኪሞቹ ነው ነው የተገለጹት እና ባህራዊ ቅዱስ ጳውሎስ ርግማኔ ዘጋ አባቶቻችን ውገትን እርግማን ብላችሁ ሰርሱ ነው ማለት መለየት። ያን የተረገመ ይሁን አለ። ድርድር ማድረግ አልፈለገም። ጥቂትም ከዛ ሰው ጋር መቆየት አልፈለግም። እንዲህ አይነት የሚሰብከው ሰው የተረገመ ይሁን ይውጣ፣ ከጉባኤ የተለየ ይሁን አለ። የተዘተብ የሚያስተምር ሰው ጥቂት እንኳን ባላል በማቴዎስ አስር አስራ ስድስት ላይ እንግዲህ ብዙ የምናየው ነገር አለ። አባቶቻችን ይሄን በማድረጋቸው እንክርዳዱን ሲለዩ ብዙ የከፈሉት ዋጋ አለ። ብዙ ዋጋዎች ተከፍለዋል። የምናቸው ይሆናል ስራ ሲሰሩ የገጠማቸው ብርሃኑ ከጨለማ እንክርዳዱ ከስንዴው ሲለዩ እንዲቀላል ነገር እንዳይመስላቸው። ምክንያቱም ዲያብሎስም በራሱ ያደራጀው ብዙ ሰራዊት አለ። ሰልፍ ነው፣ በሁለቱም ወገን ሰልፍ ነው። ግጥሚያ ነው፣ የጦር አውድማ ነው።

ሊቢያን አውቃል አውቃላችሁ? ልጅ የጋዳፊ ያለ አፍሪካዊ በጣም የተማረ ብልህ የሆነ የስነ ጽሑፍ ሰው የግጥም ሰው፣ በጣም የተማረ ሰው በእውቀት ደረጃ። ምን ያደርጋል፣ ግን ጥበብ ከሌለው፣ መንፈስ ቅዱስ ካለገባበት፣ እውቀት ይዞ ገደል ይከጥፋል። እግዚአብሔር እውቀታችሁ ሊጎብኝላችሁ። የጥበብ የእውቀት ሁሉ መጀመሪያ እግዚአብሔርን መፍራት እግዚአብሔርን ባነ መፍራት የሚጀምር ጥቅስ ሁሉ መስቀል የሚሆነው እና ይህ ሰው እንዳልኳችሁ የቤተ ክርስቲያን ካህን ነው፣ አገልጋይ ነው፣ ታዋቂ ነው፣ ተጠያቂ ነው። ታዲያ በአንዲት አረፍት ነገር ነው ስህተት ውስጥ የገባው። ምሳሌ 822 መጽሐፈ ምሳሌ አነፍ እንዴ የሚል ቃል አለ። እግዚአብሔርም የሥራው መጀመሪያ አደረገ። ገባችሁ? እግዚአብሔር ምን አደረገኝ ይባሉ እግዚአብሔር የሥራው መጀመሪያ አደረገ። እግዚአብሔር የሥራው መጀመሪያ አደረገ። ለምን ነው ከላይ ቁጥር አንጀምሮ ስለ ጥበብ ነው የሚያዋራው። ጥበብ ቤቷን ሰራች። ጥበብ ማነው? እራሱ ጥበብ እሱ መድሃኒ ነው፣ ኢየሱስ ክርስቶስ። ጥበብ ማነው? እሱ እሱም የእግዚአብሔር ጥበብ የሆነ ክርስቶስ ነው ይላል። እንግዲህ ጥበብ ከላይ የተናገረች በታ? ይሄው ጥበብ መልሶ እግዚአብሔር የስራው መጀመሪያ አደረገኝ ካለ ይሄማ፣ እግዚአብሔር የስራው መጀመሪያ አደረገኝ ካለ ስለዚህ መጀመሪያ ነበረው። አያችሁ መጀመሪያ ነበረው። መጽሐፍ የሚለው ምንድን ነው? በመጀመሪያ እግዚአብሔር ሰማይና ብር ፈጠረ ይላል እንጂ ስለ እግዚአብሔር መጀመሪያ የሚናገረው አለ እ አለ ወይ? ሲመልሱልኝ በዮሐንስ ወንጌል ምዕራፍ አንድም በመጀመሪያ የምንነበር ይላል መጀመሪያ የሌለው መጀመሪያ ነው እየነገረን ያለው በመጀመሪያ ምን ነበረ ቃል ነበረ። መጀመሪያ የለውም ስንት የለውም። ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበር እያለ ይሄው ቃል ነው መጥቶ ቁጥር አስራ አራት ላይ ቃልም ሥጋ ሆነ የሚለው ማለት ነው ይሄን ነው እንግዲህ ምሳሌ ስምንት ሀያ ሁለት ላይ ያለችው ቃል ይዞ አሬዎስ ትርክስ ወጣ ተደነባርከ አያችሁ አንድ ጥቅስ ይዘው የሚደነባበሩ አለ። እኔ ስለ መቤታችን ስለ ድንግል ማርያም ሲናገሩ እኔ በእውነት ዛሬ ልሳ እንዲገቡ ጥሪ ያቀርብላቸዋለሁ። ለነኛ ሰዎች ጌታን የተወለደችው በኋላ ወልዳለች በማለት በጣም የሚጨነቁ ሰዎች አሉ። ላኪ ስራ በፍጹም ይሄ ወንጌል እንዳይላቸው ምንድን ነው የሚለው ወንጌል ማቴዎስ አስራ ሶስት እኮ ሀምሳ ላይ ናቸው ስታነቁ ምንድን ነው የሚለው

በአንድ ስፍር ስርሳቸው የሚወጣ ሰዎች አሉ። ወገኖቼ በጣም ማንበብ ያስፈልጋል። መጽሐፍ ቅዱስ በራሱ አንዱ ቃል ሌላው ቃል እየፈታ ይሄዳል። ቃል ቃልን እየፈታ ስለማናነብ እኮ ነው ስለማናነብ በደንብ ደጋግመን ስለማናነብ እ ምንም የሚጣረስ ቃል የለም። ሁለት የሚመላ እግዚአብሔር አይጋጭበትም። እግዚአብሔር የተጋጨበት የተጣላበት ጊዜ የለም። ይሄው ፀሐይና ጨረቃ ሳይጋጀጀሩ ውደታቸውን ጠብቀው እግዚአብሔር በስራው ታማኝ ነው። እግዚአብሔር የሰራው ስራው ጠልካ እግዚአብሔር በስራው አይታማም። እግዚአብሔር አይሳሳትም። እግዚአብሔር እንዲያደግ ባለ ቆይ ላሻሽ አይልም። እግዚአብሔር ጨርሰው ነው የሚሰራው። እግዚአብሔር አንዴ ሲሰራ ዘላለምን የሚሰራው አንዴ ላይኩን ምድር ታድ ተላለ ይሄ ማለት ነው። እግዚአብሔር አንዴ የተናገረ ነገር ግን ዘላለምን ተናገረ። እግዚአብሔር በመስቀል ላይ ሆኖ ክርስቶስ አባቶ የሚያደርጉት አያውቁምና ይቅር በላቸው አለ። አንዴ የተናገረ ግን ዘላለምን ተናገረ። ማርያም ያለ ለበካ ነው ገና አልነበረም አልነበረም ግን ከጊዜ በኋላ የሆነ ጊዜ አለ። እግዚአብሔር ስራ ሊሰራ ሲፈልግ ብድር ሰማይን ሊፈጥር ሲፈልግ ልክ ሸክላ ሰሪ መጀመሪያ መደቧን ሰርታ በመደቧ ላይ ሌላውን ነገር እንደምትሰራ እሱን የፍጥረታት ሁሉ መደብ አደረገው ፈጠረውና ና በእሱ ላይ ሌላውን ፈጠረ። ትልቅ ክደት ነው ይሄ ምስጢረ ስላሴ የሚያፈራ ድረስ ትምህርቶች ትምህርታችን ሁሉ የሚሰነጣጥቅ ነው ምስጢረ ስላሴ ከሌላችሁ ምንም ሌላቸው ሁሉ ነገር

በአንድነትም አንድ አምላክ ናቸው። በሶስትነትም በተናጠልም አምላክ ናቸው። በአንድነትም ሶስት አማልክት ነው ማለት ማለት ነው። ያ የተሳሳተ ሰው አሁንም ጀምሯል። ትምህርት በሚቀጥለው ነው። ስለዚህ ስለዚህ ያልነበረበት ጊዜ ነበረ። ወልድ ያልነበረበት ጊዜ ነበር። መጀመሪያ ነው ማለት ነው። እግዚአብሔር ስራውን ሲሰራ በመጀመሪያ ለስራዎቹ ሁሉ መጀመሪያ ንድፍ ያደረገው ወልድ ነው። አያችሁ የስራው ሁሉ ንድፍ አድርጎ ወልድ ከዛ በኋላ እዛ ላይ ነው ስራው የሰራው። ኢንጂነሩን ታውቃላችሁ። ዲዛይኑን ሲሰራ የህንፃዎቹን ሁሉ ነገር አያታል። ከፍልፋዮቹ ሁሉ ያመጣና እዛው ላይ ያስቀምጣል። አንታውን አንቦት ሲባሉ